በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ ሊኖር የሚችለው እንዴት ነው ነው ምህዳሩ በቃ ዝግ ነው ብለን አንድ አውራ ፓርቲ ለዘመናት እየመረጥ እንሄድ በፍጹም ያማ ቢሆን ፓርቲያን መሰረት አሁን ቅድም ቶካሳ የሚያነሳው ጨምሬ ለማንሳት አሁን የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ ማለትና ትግል እና ቁም ይለያያሉ። ትግል መቆም አይችልም። እየታገል ቅርንጫፎችን ስለከፈትን አስቻይ ሁኔታ አለ ማለት አይደለም። እየተገረፍክ ለምንድን ነው የምትታገለው? ነው አስቻይ ሁኔታ ማለት እኮ መገረፍ የለብህም ነው፣ መታሰር የለብህም ነው፣ መገደል የለብህም ነው። አንድ ሰው የሚሆን እንደ በዛ ደረጃ አይነት ዴሞክራሲ ላይ ነን እንደ ሀገር መሆን ያለበት እሱ ነው፣ አስፓየር የምታደርገው ከዛ ውጭ አይ፣ የሞትክም ለምንድን ነው መሞተው? ለምንድን ነው ሌላ ገዳይ የሚሆነው መድብለ ፓርቲ ስርዓት ማለት እኮ ያ ነው ሶ ትግልና ቁም ሌላ ጉዳይ ነው የክርክሩ ርዕስም አይመስለኝም። መድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ የለም ነው እኔ የለም ነው። ለምንድን ነው የለም ያልኩት? የሀብት የኢኮኖሚ የፖለቲካና የጸጥታ መዋቅሩን የተቆጣጠረው የመንግስት ጥገኛ የሆነ ሀይል በአገር ደረጃም በክልል ደረጃም ገዢ ፓርቲዎች ናቸው። ይሄ ከፖለቲካ አይዲዮሎጂያቸው የሚነሳ ነው አውራ ፓርቲ ቫንጋርድ ፓርቲ ይላል። ከሶሻሊስት ፖለቲካ እሳብ የሚነሳ ነው። ይሄ ባለበት ሁኔታ ዝም ብለን 16 17 ዓመት ሆኖ ከተመሰረተ አረና እኔ ከማውቀው ምን ደረጃ ያላችሁ ስትላቸው ቅድም በደንብ የመለሱ አይመስለ 16 17 ዓመት እኮ ብዙ መሰራት ነበረበት። አስኪያየ ሁኔታ ቢኖር አረና ድክመት አለው የለውም ሌላ ጉዳይ ነው። አስኪያ ሁኔታ ቢኖር ግን አንድ የፖለቲካ ፓርቲ 16 17 ዓመት በተለይ ደግሞ አስሩ ዓመት ብቻውን ተቃዋሚ በነበረበት ቢያንስ አንድ ወንበር መያዝ ነበረበት። ቢያንስ አንድ ወረዳ ማሸነፍ ነበረበት። ቢያንስ አንድ ከተማ ማስተዳደር መቻል ነበረበት። ለዛም ይሆን ግን የለም። ጠላትና ወዳጅ ተብሎ ተፈርጇል። እሳት እንዳትጫጫር ተብሎ እኮ ህዝብ ይነገረዋል። ቄሶች እኮ የክርስትና አባት እንዳትሆኑ ተብሎ ትግራይ በመዋቅር ይሰራበታል፣ ቤተ ክርስቲያን ማለት ነው። አዎ ቤተ ክርስቲያን ከዚህ ነጻ አይደለም። ሲቪክ ማህበር ከዚህ ነጻ አይደለም። ሚዲያ የለም። ሀብት፣ ስንት አካውንታቸው ላይ ስንት ብር እንዳለ አላውቅም። አረና ውስጥ አንድ ሚሊዮን የሚኖራቸው አይመስለኝም። ከዛም ከዛም ሰብስቦ ለምን ባለ ሀብቱም እንዳይሰጥ ታስፈራረዋል። የሀገር ደህንነት አልኩ እኮ የኢህአደግም ባለበት አሁን ብልጽግና ባለበት የአገሪቱ የደህንነት ተቋም ከጠላት ሀገር ወይ ለአገሪቱ አደጋ ከሚባሉ ኃይሎች ይልቅ የተቃዋሞ የፖለቲካ ኃይሎችን ነው የሚያዳክመው የሚያሳድደው። እንዴት ይሄን አሁን እንዴት እናስተካክለው? አንዱ አንዱ ፓርቲና መንግስት መለያየት መቻል አለበት። ገዢ ፓርቲ ከመንግስት መዋቅር መውጣት አለበት። ራሱን ችሎ በደጋፊዎቹና በአባላቶቹ ራሱን ችሎ መቆም አለበት። የኛ አንዱ ትግል ትልቁ ትግል ትግራይ ውስጥ ህወሃት የሚባለውን ፓርቲ ከመንግስት መዋቅር የመነጠል ስራ መንግስት በፕሮፌሽናል እና በሲቪል ሰርቫንት ነው መመራት ያለበት። ሹሞኞች፣ የፖለቲካ ሹሞኞች አይቀመጡ። አይደለም አሁን ሲቪል ሰርቫንቱና ፓርቲ መዋቅሩ መለያት አትችልም። የመንግስት መዋቅር ውስጥ እኮ እንዴ እስከ ቅርብ ድረስ እኮ ፔሮል ወይም ደግሞ የደሞዝ መቀበያ ላይ እኮ የፓርቲ መዋጮው እዛው ነው የሚሰበሰበው። ፔሮል ውስጥ የፓርቲ መዋጮ ይሰበሰባል፣ ከመንግስት ሰራተኛው ሰዓት። ስለዚህ ፓርቲና መንግስት መለያየት ነው የመጀመሪያ ስራ። ከዛ ሲቪክ ማህበራት እና ሚዲያ ነፃ እንዲሆን ማድረግ ነው። ይህንን ደግሞ የህግ ከለላና እና ጥበቃ መስጠት መቻላለ